ውበት ሲለካ በሂጃብ ነው ለካ፣ የሚባለውን ዛሬ በፍቅር እና በሩት እየናየው ማለት ነው። እንግዲህ በቀደም አይታቸዋልኝ ሩት አድርጌ ሂጃብ ለብሳ ስትመጣ፣ እንዴት እንዴት እንዳማረባት ሊነግራቸው አልችልም። ዛሬም ደግሞ እንግዲህ ፍቅር ደግማዋለች ማለት ነው። ፍቅር እንግዲህ ዛሬ አንድ ወንድሟን ወይም እንግዲህ የስራ ባልደረቧን ልታስፈጥረው መሰለኝ። እንዴት እንዴት ነው የሚያምርባቸው እባካቸው ማለት ነው። የት ነው ግን የምታመጧቸው እነዚህን ወንዶችን ሁላ ስታፈሩላላዚህ ፍቅር ታድርጊ የሚለው ነገራችን ላይ ያምርባቸዋል። እኛ በጣም ነው የሚያምርባቸው። አሰላሙ አሊኩም ወራህመቱላሂ ወበረካቱ ድሬ ተከበራችሁ። ተሰላም ይያለ የዳር ይያለ አልሐምዱሊላሂ ብዙም አላማም ብዙም ነው። እኔ ድሮም አልሳደብ በነገራችን ላይ ማለት ነው። ግን በጣም ነው የሚያምርባቸው። እና እንዴት ናችሁ ሆሮ በዳን? እንዴት ነው ሁሉም ሰላም ሁሉም አማን? ዛሬ ደግሞ እንግዲህ በፍቅር አንድ ወንድሟን ወይም እንግዲህ የሥራ ባልደረባው ይዛ ልታስፈጠር በታለች ወይም እንደይ መስለ እንግዲህ ፋ አድ ልታጨልለ ይሁን ምን ይሁን አላውቅም። እንግዲህ እኔ አብርሽና ፍቅር ዛሬ ይመጣሉ ብዬ አስቤ ነበረ፣ ፖስት ያደርጋሉ ብዬ ነበረ። ለኬስ ለኬስ ለኬስ ይላሉ አንዳንዶች ማለት ነው። እና ዛሬ ይህን የሚመስል ሸበላ የቀደሙ ሸበላ ነው፣ ሩታ የመጣችው ይህም ደግሞ ሸበላ ነው። እናንተ ተወታ አታጫልሉ። እና ሮመዳናችን ንጹህ ወይ እናንተ እያላችሁ ከረመዳን ጾም የለም። አየህ ዘንድሮ ሮመዳ ሊመቻች ኛው። እየቀለድኳቸው ነው። ያው ጾማችን ከእነሱ ጋር ምን የሚያገናኘው ነገር የለንም። እነሱም ስራ ነው እኛም ስራ ነው። ዋናው ከውስጣችሁ ካልተሳደባችሁ ና ከውስጣችሁ የሆነ እንትን ካላላችሁ ምንም ነገር የሚያበላሽ የለም። እንደ የኔ አስተያየት ነው። የእናንተን አላውቅ። ኔኔ ግን ከነሱ ከእነሱ ጋር የሚያገናኘው ከህይወቴ ጋር የለም እላለሁ። ሁሌ እና ለማንኛውም አምሮ ቢሻል ፍቅር ማለት ነው ግን ፈአድን ልታጨልልው መሰለኛ ፈአድን አታጨልል ማለት ነው። እንዴ እንዴ መቸለል ወጤ ሩታ በቀደም ያው አብረሽ ጭልል አድርገዋለች። አብረሽ እኮ ይገባዋል መጨለል እንዳብረሽ አብረሽ ገናገና ይጨልላል። እኛ አጨልልነዋል፣ እሱም እየጨለለ ነው። ሩታ ማጨልለዋለች። ፈአድ ደግሞ ግን ወደ አንቺ መለስ ስል ፈአድ በጣም ለአንቺ በጣም ትልቅ ቦታ አለው፣ ይወድሻል። ምን እልሻል። እና አለባበሳቸው፣ የእጃቸው አጨባበጥ እጅ ፍቅር ሰለበች እድ ተው፣ አልጨበጠችውም። እግሯን ነው እግሯን ነው እንትን ያለችው። እጇን ከግሯ ላይ ነው ያደረገችው። አሳይ ደግሞ የልጁ እጅ መስሎኝ። ተው ተው ተው ብዬሽ ነበረ። ለማንኛውም በጣም ሀሪፍ ነው። ይመቻቸው። ሂዱበት፣ እናንተም ሄዱበት። እኛ ምንሄድበት አለን። ያው ስራ እስከሆነ ድረስ ምንም ማድረግ አይቻልም። እና ሂጃብ ሲለካ ምንድን የሚባሉት ውበት ሲለካ በሂጃብ ነው ለካ የሚባለው አማርኛ ወይም ይሄ አባባል በትክክል ለሴት ልጅ በሙስሊም ሆነ በክርስቲያንም ሆነ ለሴት ለሴቶች በቃ እንደዚህ ከራሷ ላይ የሆነ ነገር ጣል ስታረግ በጣም ነው የሚያምርባታል። አይ ያው በክርስቲያኖች እኮ ተገላለጡ ምን በሉ ምን በሉ የሚል የለም። እና ኮሜንታተሮች ደግሞ ግን የምትሳደቡ ምን አስባችሁ ነው እናንተ አስመሳዮች ምናምናም እያላችሁ በጣም ነው። ዛሬ ደግሞ ፍቅር ስስድ ባት ነበር እነሱ ስራ እየሰሩ ነው እንዲህ ጓደኞቻቸው ሊያስፈጥሮ ሮመዳን ከሆነ ሮመዳን እስከሆነ ድረስ ያው ማስፈጠር ግድ ይላቸዋል። እና ይሄን ነገር ደግሞ ባህላቸውን እንዴ አንዲት ሴት ልጅ የሆነ ጓደኛዋን ሙስሊም ወንድሟን ማለት ሙስሊሞችም የስራ ባልደረቧ እንደዚህ ስጠራ ተገላልጣ ከምትጠራ እና እንደዚህ ለብሳ ከምትጠራው ወትኛው እናንተ ስ እየተሻለ የሚመስል የራሳቸውን ሃይማኖት አታስተዋውቁም? እንዲህ አመቱ ሙሉ እኮ አስተዋወቁ እነኛል የራሳቸውን ሃይማኖት ያው ተገላልጠ ይመጣሉ። እኛም ችግር የለብንም፣ ተገላለጡ ምንም ነገር ምንትንም የለም። ግን አትሳደቡ። እንደዚህ ሂጃብ ሲለብሱ ለአንድ ለአንዲት ቀን ለሰላሳ ደቂቃ ለሀያ ደቂቃ ይሄን ሁሉ ስድብ መውረዱ ጥሩ አይደለም። የሀያ ደቂቃ አሁን መስል ብትለብስ ሰርታው በቀደም ለብሳ ነበር። ብዙዎች አስተያየት ኮሜንት ነገሩ በጣም ሰደባቸዋታል። አሁንም ደግሞ ወደ ፍቅር ቤት ደግሞ እንደዚህ ለሀያ ደቂቃ ለብሳ ሂጃዋል ወንድሟ ልታስፈጥር ወይም ፈዋድ ልታጨልል እነሱ እየሰሩ እስከሆነ ድረስ ያው ችግር የለውም። የሰው ግን እናንተ አንዳንድ ሰዎች የሆነ ቀናት የሚያድርባቸው እኛ ምንሳደብ በሌላም ነው። ለምንድን ነው እንደስ እንደዚህ የሚታደርጉ ብላ ምናምን ነው እንጂ ይሄ ሂጃብ ለበሱ በክርስቲያንም ሆነ እስቲ አንድ ሴት ልጅ ዝም ብለሽ የሚል እንትን ላይ የለም አይደል? ይሄ በጣም ብዙ እህቶቻችን ይናገራሉ። ስለዚህ ለሀያ ደቂቃ ብትለብስ ምን የሚያሳድብ ነገር የለው። ለማንኛውም አእምሮ ይሻል እንግዲህ ከዋል ይቻለው። እሺ ፍዋድ ቻለው ዛሬ በቻው ትጨልላለህ እና ነገ ነው መሰል ፍዋድ የሚጨልል እና ቆንጅዬ ቆንጅዬ ወንዶች ናቸው የምታመጡት እናንተ። ብታጀራው እሺ፣ ማለት የምነጃቸው ይህ የምነቻቸው እናንተ ናቸው። ያወቃቸውበት ኖሮን እኛ አረብ ሀገር ተቀምጠን ዓመት እስከ ዓመት ሳንቀየር እናንተ በዓመት በስድስት ወር ምናምን ነገር ያው ተቀየራላችሁ፣ ያው ተቀየሩ፣ እየሰራችሁ እየለፋችሁ እየተሰደባችሁ እየተረገጣችሁ ስለሆነ ይገባቸዋል። እኔ ፍቅር እጠልቻታ አይደለም፣ በኦዲንሶቿ ላይ ጠሏል። ኦዲንሶቿ ደግሞ ያው በጣም ስለሚሳደው በጣም ባለዮች ቆሻሾች ስለሆኑ ነው እንጂ ፍቅር ወር ላይ በጣም ነበር ደስ የምትለኝ። አፍራ ምናምኗ ምናምኗ ያው በአብረሽ በኩል ምናምን ያለው ያንንን አያገባኝም። በሰው ያገባኝ ግን ቢሆንም ኦዲንሶቿ በጣም ባለዮች ስለሆኑ በዚያ ነው እንዲሁ። የፈቀረ ልየተዋዋጢ ፍቅር ምን አድርጋ ዩቱበር ናት። እንደማንኛውም ዩቱበር የምትሰራባት ልጅ ናት። ግን ኦዲየንሶቿ በጣም በጣም ባለዮች ስለሆኑ ብዬ እነሱንም አላወናጀልም እኔ አልወናጀልም ብዬ ከሶስት ወር ከአራት ወር በፊት ይቻላል። አሁን ከአብረሽ ጋር ስትመጣ ነው በአዲስ አንዳንዴ የምመጣባት እንጂ ከሰው ጋር እነዚህ መቀያየር ከወዲያ ጋር በጣም ተሳዳቢ ምናምን ስለሆነ ተዋት ነው እንጂ ፍቅር መፍጠንች ናት። ምንም እየሰራችሁ ነገር የለም አትና ይመችሽ። ዛሬ እንግዲህ ቪዲዮ እስከሚለቀቅ ሁላችንም እናያለን፣ እንጠብቃለን።

ልታስፈጠረው ነገ ትመጣለች ብላችሁ የነበረ እናንተ እኮ የእኛ ቤት ልጆች ግሬስ ፋሚሊዎች ይህ ያላቸው አእምሯችሁ በቃ፣ በደንብ እኮ ነው የሚሰራ ማለት ነው። በደንብ ነው የሚሰራ የፍቅር ቤተሰቦች መቼም አታዩኝም። ያው በርቱ፣ አትሳደቡ። አስተያየት ሲሰጡ ለሁሉ አስተያየት ሰጡ አንዱን ከፋ ሙዚቃት አድርጉ እና ፍቅር ደግሞ የለበሰችው ሂጃቦች ይው ብትሰልም ደግሞ ምን ችግር አለው ማለት ነው። አንድ ሰው ቢሰልም ጣጣ የለው።